እንኳን ደህና መጣችሁ ውድ የተከበራችሁ የፕራክቲስ እንግሊዝኛ የዩቱብ ቻናል ተከታታዮች በዘሬው ቪዲዮችን የቨርብስ ወይም ደግሞ የግስ የሜይን ቨርብ እና የሄልፒንግ ቨርብ ወይም የረዳት ግስ ልዩነት አጠር ባለመልኩ ለማየት እንሞክራለን ማለት ነው በጣም ወሳኝ ትምህርት ስለሆነ ቪዲዮን ከመጀመሪያ እስከመጨረሻ ተከታተሉት በጣም ትጠቀምበታላችሁ ሄልፒንግ ቨርብ ወይም ደግሞ ረዳት ግስ የምንላቸው እነማን ናቸው? ረዳት ግሶች አንድ ከሌሎች ግሶች የሚለያቸው ምንድን ነው? ከዋና ግስ ጋር በመምጣት የተለያዩ ሚናዎችን ለመስራት የምንጠቀምባቸው ናቸው። ሚናዎቹ በዝርዝር የምናያቸው ይሆናል። ግን ብዙ ጊዜ የምንጠቀማቸው ሄልፒንግ ቨርብ የምላቸው እነዚህ ናቸው። ሀቭ ሀድ፣ ሀዝ፣ ዊል፣ ካን፣ ሻል፣ ደዝ እዚ ጋር የምታዩዋቸው በሙሉ ሄልፒንግ ቨርብ ወይም ረዳት ግስ ይባላሉ። እዚ ጋር ካያችኋቸው የትኞቹም አክሽን ቨርብ አይደሉም ወይም ስራ አልሰሩም። ምሳሌ እዚህ ጋር ፕሌይ ባመጣ አክሽን ነው፣ ግን እነዚህ ስራ አይሰሩም ወይም አክሽን የላቸውም። ግን ከዋና ቨርብ ጋር ወይም ከአክሽን ቨርብ ጋር ግን አብሮ ይመጣሉ። ለምን ነው የሚመጡት? የተለያዩ ስራዎችን የቴንስ ስራ ሊሆን ይችላል፣ ወይም ደግሞ ወደ ኔጋቲቭ ፎርሜሽን ሊሆን ይችላል፣ ልክ ዱ ኖት፣ ዲድ ኖት፣ ደዝ ኖት እንደምንለው ጥያቄ ለመጠየቅ ሊሆን ይችላል። በተለያየ መልኩ ከዋናው ቨርብ ጋር ይመጣሉ እንጂ በራሳቸው አክሽን አይሰሩም። ለዛ ነው ሄልፒንግ ቨርብ የተባሉት ማለት ነው። ለምሳሌ አሁን እዚህ ጋር እንደምትመለከቱት ሂ ሜይ ካም ይላል። ሂ ሜይ ካም ምናልባት እሱ ሊመጣ ይችላል። ሂ ማይት ካም ተማሳይ ናቸው። ሂ ማስ ካም ግዴታ መምጣት አለበት። ሂ ሹድ ካም መምጣት አለበት። ሂ ኩድ ከም ሊመጣ ይችላል። ሂ ውድ ከም ምናልባት ሊመጣ ይችላል። ሂ ውል ከም ምናልባት ሊመጣ ይችላል። ፕሮባቢሊቲ ሀይ ነው ዊል ስንጠቀም። ሂ ካን ከም መምጣት ይችላል። ሂ ሻል ከም ምናልባት ሊመጣ ይችላል። ሉክ፣ አሁን እዚህ ጋር ሁሉም ረዳት ግሶች ናቸው ግን በራሳቸው ጊዜ ቆመው ስራን ሰርተው መልእክት አልነገሩንም። ከዋና ቨርብ ጋር ነው የመጡት። እዚህ ጋር ሂ ሜይ ቢ መቆም አልችልም። እዚህ ጋር ሂ ሜይ ማይት ብሎ መጨረስ አይችልም። ምሳሌ ሂ ፕሌስ ብል እሱ ተጫወተ ማለት ነው። ፕሌ አክሽን ቨርብ ነው ግን እነዚህ ይለያሉ። እነዚህ በራሳቸው ጊዜ እንደዛ መቆም የሚችሉ አይደሉም። ረዳት የተባሉት ለዛ ነው ሄልፒንግ ቨርብ ይባላሉ። ግን ከዋናው ቨርብ ጋር ከማሁን እዚህ ጋር ዋና ቨርብ ነው ከም። ስለዚህ ከዋናው ቨርብ ጋር ከሰብጀክቱ ቀጥሎ ከዋናው ቨርብ በፊት የሚመጡ ከሆነ እረዳት ግስ ይባላሉ ማለት ነው። ኦኬ ሚናቸው የተለያየ ነው። እነዚህ እርዳት ክሶች የሚሰሩት ሚና የተለያየ ነው። አንዳንዴ ቴንስን ሊገልጹ ይችላሉ። ምሳሌ ፕሬዘን ፐርፌክት ቴንስ አሁን ላይ የተጠናቀቁ ድርጊቶችን ለማውራት ስንፈልግ የምንጠቀመው ቴንስ ነው። ለምሳሌ we have eaten our lunch አሁን ምሳችን በላን ለማለት ነው። i have eaten uh, he has ያው ሲንጉላር ሲሆን እዚህ ጋር ሀዝ ተጠቅመ ያለው ፕሉራል ስለሆኑ ደግሞ እነዚህ have ተጠቅመናል ከዛ በኋላ ቨርብ ስሪ ተጠቅመናል። ይሄ ፕሬዘንት ፐርፌክት ቴንስ ወይም አሁን ላይ ያጠናቀቅናቸው ድርጊቶችን ለማውራት ስንፈልግ የምንጠቀመው ቴንስ ነው። እዚህ ጋር ሃቭ ሃዝ ምንድን ናቸው? ዋና ቨርቤ ኢትን ነው መብላት ነው አክሽን ቨርብ ነው፣ ግን ከዋናው ቨርብ በፊት መጥተዋል። ዊ ሃቭ እና ሌሎቹንም ረዳት ግስ ናቸው ሄልፒንግ ቨርብ ናቸው ማን የረዱ ነው ኢት የሚል ለምን ከነሱ በኋላ ሌላ ቨርብ ስለመጣ እሱን ቨርብ ያገዙ ነው ማለት ነው ሁሉም ብዙ ጊዜ ከሃዝና ከሀብ ቀጥሎ ያው ፕሬዘንት ፐርፌክት ቴንስ ስለሆነ ከሃዝና ከሀብ የሚመጣው ቨርብ ሁሌ ቨርብ ስሪ ፎርም ነው ምሳሌ አሁን እዚህ ጋር ኢትን ቨርብ ስሪ ፎርም ነው ኢት ኤት ኢትን እንላለን ኢት ቨርብ 1 ነው ኤት ቨርብ ቱ ኢትን ቨርብ ስሪ ፕሬዘንት ፐርፌክት ቴንስ እንዲስራብ ለማድረግ በሚፈልግበት ሰዓት ይሄ ስትራክቸር ነው የምንከተለው ኦልዌይስ እና አሁን ፎከሳችን ረዳት ግሶች ናቸው። የረዳት ግሶች ከዋናው ቨርብ በፊት በመምጣት አንዳንዴ ሚናቸው የተለያየ ነው። የመጀመሪያዎቹ አሁን እነ ውድ ኩድ ሹድ ምናምን ያየናቸው ያሳለፍ ነው ያው፣ እንዲህ መሆን አለበት የሚል ፕሮባቢሊቲን ይገልጻሉ። ወይም አድቫይስ ለመስጠት የተለያዩ ኮንዲሽኖች እንዲስረብ ለማድረግ ነበር እየተጠቀምን የነበረው ፖስቢሊቲን ለመግለጽ እየተጠቀምንባቸው። እነዚህ ግን ቴንስን እየገለጹ ነው ማለት ነው ከቨርቡ በፊት በመምጣት ሚናቸው የተለያየ ሚና እየሰሩ ከመጡ ምን ይባላሉ ማለት ነው? ሄልፒንግ ቨርብ በመባል ይታወቃሉ ማለት ነው። አንዳንዴ ደግሞ ደሞ ፕሬዘንት ፐርፌክት ቴንስ ብቻ ሳይሆን አያችሁ አያቹ ኮንቲኒየስ ቴንስም ራሱ ዲስክራይብ ለማድረግ የምንጠቀምባቸዋለን። ኮንቲኒየስ ቴንስ አሁን እዚህ ጋር ፕሬዘንትና ፓስት ኮንቲኒየስ ቴንስ ናቸው። አሁን እዚህ ዊ አር ስተዲንግ ሃርድ እኛ ጠንክረን እያጠናን ነው። አሁን ዩ ዌር ስተዲንግ ሃርድ ከዚህ ፊት ያው ትናንት ከትናንት እና በስቲያ ጠንክረህ አጥንተሃል ፈተና ስለነበረ። አይ አም ስተዲንግ ሃርድ አሁን ጠንክሬ እያጠናሁ ነው። ይሄ ነው፣ ኢዝ ስተዲንግ ሃርድ እነዚህ ፕረዘንት ኮንቲኒውስ ቴንስ፣ አሁን ላይ ያልተቋረጡ፣ አሁን የምትሰሯቸው ስራዎች በሙሉ ዲስክራይብ ስታደርጉ ይሄ ስትራክቸር ትጠቀማላችሁ። ኢዝ አም አር ፕላስ ቨርብ ዋን ቨርቤ፣ ትክክለኛ ስራ የሰራው ማለት ነው። እዚህ ጋር ስተዲ ስተዲ ላይ አይ ኢንጂ ጨምረን በዚህ መልኩ ኮሚኒኬት እናደርጋለን። ፓስ ከሆነ ደግሞ ወዝ እና ዌር ትጠቀሙና ያው ስተዲንግ ያለው ዘሴም ይሆናል፣ ቨርቡ በጀረንድ ፎርም ይሆናል ማለት ነው። ኮንቲኒውስ ወይም ቀጣይነት ያለውን ስራ ዲስክሪብ ለማድረግ ስንጠቀም አሁንም ማን ያስፈልገናል? ረዳት ግስ ያስፈልገናል ማለት ነው። ረዳት ግሶች ናቸው። አሁን እዚህ ጋር ዋና ቨርብ የማን ነው? እዚህ ጋር ስተዲ ነው። ከእሱ በፊት የመጡት አር፣ ዌር፣ አም፣ ኢዝ፣ ወዝ፣ ሌላው ረዳት ግስ በመባል የሚታወቁ ናቸው። ያው ወዝ እና ዌር ፕላስ ቪ1 ፕላስ አይንጂ ፓስ ኮንቲኒውስ ቴንስ ዲስክሪብ ለማድረግ የምንጠቀምባቸው ናቸው ማለት ነው። ይሄ ሌላው የሄልፒንግ ቨርብ ሚና ይሆናል ማለት ነው። ሌላውስ፣ ኔጋቲቭ ፎርም ለማድረግ እንጠቀማቸዋለን። ኔጋቲቭ ፎርም ለማድረግ ኔጋቲቭ ፎርም ለማድረግ ማለት አንድ ነገር ነው ካላችሁ አይደለም ለማለት ስንፈልግ እንደማለት ነው። እዚህ ጋር ማን ያመጣ ነው? ዋና ቨርብ የማን ነው? እዚህ ጋር ከም ነው። ሰብጀክቱ ማን ነው? እዚህ ጋር የተጠቀሱት ናቸው። ስለዚህ በመሃል እነዚህ የመጡት ከዋናው ቨርብ ጋር የመጡት ዱ እና ደዝ ረዳት ግስ ናቸው ማለት ነው። እንግዲህ ደዝ የምንጠቀመው ለነጠላ ለሶስት የመደበኛ ነጠላ ወይም ሰርድ ፐርሰን ሲንጉላር የምንላቸው ሂ ሺ ኢት ነው ደዝ ዱ የምንጠቀመው ደግሞ ለፕሮራም ነው ግን ከዛ በኋላ ያው ኖት እንጨምራለን ኔጋቲቭ አድርገነዋል ማለት ነው እሱ እሷ አልመጡም አልመጣችም አልመጣም ለማለት ስንፈልግ የሚጠቅመው ነው እና እዚህ ጋር ዋንዳ ፖይንታችን ምንድነው ከም ሜይን ቨርቤ ነው ሰብጀክት አለ በመሀል የመጡት እነዚህ ረዳት ግስ ናቸው ማለት ነው እሺ ታንኪ ቬሪ ማች ቀጣይ ቨርብ ቱ ዱ ምንድነው የሚለው በጥሩ ማብራሪያ ያው እንመጣለን ቪዲዮውን ኮመንት ሼር ላይክ ማድረጋችሁን አትርሱ አሁን ከብራራ ነው። በተጨማሪ ቢብራራ ምትሉት ነገር ካለ ደግሞ ኮመንት ላይ ተጽፉልኛላችሁ። ታንክ ዩ ቬሪ ማች ፎር ዋቺንግ ዘ ቪዲዮ። ሃቭ ኤ ናይስ ታይም። እንኳን ደህና መጣችሁ ውጭ